ጥያቄ አለ። ይጸልያል፣ መካናቸው ይጸልያል፣ ማጠኑ አልተከፈተም፣ ይጸልያል፣ ልጅ የለውም፣ ይጸልያል። እየጸለየ በባዶ ቦታ እየጸለየ አንድ ቀን መልአክ ነው መጣ። አንድ ሰው በጌታ እዛ አካባቢ አሜን በል። እየጸለየ እየጸለየ እየጸለየ ዘካርያስ ሆይ እያለ መጣ። ጸሎት ምን ሆኗል ተሰም ሁለት እጅን ከፍ አድርግ ትጸልያላችሁ ትጸልያላችሁ፣ ከሰማይ መልአክ ይወርድላችኋል፣ እግዚአብሔር ጸሎታችሁን ይሰማል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር፣ ምስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረችና ልጅ አልነበራቸው። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ ውጭ ቆሞ ይጸልዩ ነበር። የጌታም መልአክ በዕጣኑ መሰያ ቀኝ ቆሞ አየው። ዘካርያስም ባየ ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ዘካርያስ ሆይ ጸሎት ተሰምቷልና አተፍራ። ወንድሜ ኢቴ ወገኖች ቅዱሳን አታችሁ ተሰምቷል። በትናንትና እየተጠራ የበቆየው ስማ ትጠራ ወይ ካና ያለው ሰው ነው ያዝና፣ ጎረቤት በሚያውቀው ስም ብለው፣ በትናንትና ማንነት በለው፣ ከሲማለዳ ጀምሮ አትጠራም በለው። እጄን ከፍ አድርግ። የትናንትናውን መጠሪያ ዘጋሁ። የትናንትናውን በር ዘጋሁ። የመከራ በር ዘጋሁ። የማጣትን በር ዘጋሁ። አንድ ሰው ከኔ ጋር ነቅደቀ አድርጎ አሜን

ጸሎቴ ይሰማል ብለ ነገር፣ በደንብ ስሙኝ። ጌታ ይባርክ። ለተዋፍሎ ዶክተር ሉቃስ ወይም አንተን በያዘ መንገድ ስለ አንድ ቤተሰብ በሉቃስ ወንጌል ምዕራፍ አንድ ላይ ያስረዳል። ስለ ካሂዱ በደንብ ስሙኝ። ስለ አንድ ቤተሰብ ነው። ዛሬ ማሮ እግዚአብሔር ዛሬ እናንተ ቤተሰብ ዛሬ ይገባል። በደንብ ስሙኝ። አሜን እያላችሁ አሜን በለውስ ደግሞ የገዛ ምስቱ ከአሮን ነገድ የሆነችው ስለ ምስቱ ያወራል። አንደኛ ደግሞ ወይም ኪነት አገልግሎት የሚያገለግለው ስለ ዘካርያስና ስለ አሮን ዘር የሆነችው ወይም ወገን የሆነችው ስለ ኤልሳቤጥ ይናገራል። በዚህ ክፍል ላይ የሚያወራው በጣም ጥብቅ ጉዳይ ነው። ይህ እግዚአብሔርን የሚያገለግል ዘካሪያስና ና ከአሮን ወገን ወይም የለዊ ወገን ጌታን ከሚያገለግል ቤተሰብ የሆነችው ስለ ኤልሳቤጥ ነው የሚያወራው። ሁለቱ አንድ ላይ ተጋብቷል። ሁለቱ አንድ ላይ ተጋብተው አንድ ላይ በቤተ መቅደስ ላይ እያገለግሉ ነበር። በደንብ ስሙ። እሷም የአሮን ዘር ናት፣ እሱም ካህን ነው። ያገለግላሉ። በደንብ ስሙ። በደንብ ስሙ። በእርግጠኝነት ዛሬ መጠሪያቸው ይቀራል። ለሰዎች ዋጋ ይከፍላል። ለወንጌል ዋጋ ይከፍላል። በህይወታቸው ግን አንድ ነገር አለ። መካን ናቸው። ዘካርያስና ኤልሳቤት ልጅ አልነበራቸውም። ያገለግላል ልጅ የላቸው። ሰውዬው ለሌሎች ይጸልያል፣ ሌሎች ይወልዳሉ፣ እሱ ግን አይወልድም። በደንብ ስሙኝ፣ መከራ ውስጥ ያላችሁ ሰዎች ዛሬ መከራውን ከነስሙት ትረሳላችሁ። በደንብ ስሙኝ፣ መጠሪያችሁ ይቀየራል። እርግጠኛ በአጠገብ ያለው ስጋፋ ትገነ መጠሪያ ይቀየራል። የትናንትናው ማንነት ይለወጣል። በለው ትረሰዋላ በለው በደንብ ስሙኝ። ዘካርያስ እንደዚህ እያገለገለ ነበር እና በደንብ ስሙኝ፣ መጠሪያችሁ እንዲቀየር በህይወታችሁ ላይ የትናንትና ማንነት እግዚአብሔር እንዲቀይር፣ አሁን እየበላችሁ እንጀራ ካልተመቻችሁ፣ አሁን የምትኖሩት ኑሮ ካልተመቸ፣ አሁን የምትኖሩት ቦታ ካልተመቸ፣ ከእናንተ ምን ይጠበቃል ካላችሁ፣ ሶስት ነገር አሳያቸዋል። ዘካርያስ እና በኤልሳቤጥ ህይወት ላይ ሶስት ነገር ያደርጉ ነበር፤ ስማቸው እንዲቀየር፣ ጸሎታቸው እንዲሰማ፣ ልጅ እንዲመጣላቸው። በዘካርያስ እና በኤልሳቤጥ ህይወት ላይ ሶስት ነገር አለ። ዛሬ እግዚአብሔርም ከኛም የሚፈልገው ሶስት ነገር አለ። የራሱ ድርሻ አለ። የኛ ድርሻ አለ። ከኛ እግዚአብሔር ሲጠብቅ የነበረው ሶስቱ ነገር ነው። ዘካርያስ ያደረገው አንደኛ፣ በእግዚአብሔር ፊት ያገለግላል። አሜን ይባላል። በደም ብላንቴ ነው የሚገባው። እስኪ በአጠገብ ያለው ሰው ገፋ አድርግና በእግዚአብሔር ፊት አገልግል በለው። አገልግሎት በሰው ፊት አገልግሎት በእግዚአብሔር ፊት ነው። መሪ ቢያይም ፓስተር ቢያይም አገልጋዮች ቢያዩም ጥሩ ነው ይባርኩሃል፣ ይጸልዩላል። አገልግሎት ግን በእግዚአብሔር ፊት ነው። አንዳንድ ሰዎች ነቢዩ ብቻ ካለ የሚገኙ ሰዎች ነቢዩ ብቻ ካለ መባ የሚሰጡ ነቢዩ ብቻ ካለ ቤትን የሚያጸዱ አሉ። አይደለም አገልግሎት ለእግዚአብሔር ነው። አሜን። በአጠገብ ያለው ሰው ጨበጥ አድርግ ያዝና፣ እግዚአብሔርን አገልግል በለው። በእግዚአብሔር ፊት አገልግል በለው። ዘካርያስ በእግዚአብሔር ፊት ያገለግል ነበር ይላል። ልጅ እኮ የለውም መካን እኮ ሆኖ እየተሰደበ ነው። ግን በእግዚአብሔር ፊት ምን ያደርግ ነበር እስኪ? ያገለግል ነበር በሎ። ዛሬም እግዚአብሔር እንድታገለግሉ ይፈልጋል። በተጠራችሁበት፣ መሪናችሁ፣ ምሩ። ፓስተርናችሁ፣ አስተምሩ። ነጋዴ ናችሁ፣ አስራት ክፈሉ፣ መባስጡ ወንጌልን ስራ ሁሉ አዳራሽ ይስፋ፣ ወደዚህም ይስፋ፣ ወደዛም ይስፋ፣ ይጨምር፣ እንጨምር፣ ካሜራ ይገዛ፣ ስጡ፣ አገልግሉ። ባላችሁበት ነገር ሁሉ በእግዚአብሔር ፊት አገልግሉ። ጥያቄ ያለ አገልግሉ። አንድ ቀን ጥያቄ ይመለሳል። አንደኛ ያገለግሉ ነበር፣ ሁለተኛ ምን ያደርጉ ነበር ካላችሁ፣ አንደኛ በእግዚአብሔር ፊት ያገለግሉ ነበር፣ ሁለተኛ ይጸልያሉ። ሰዎቹ ይጸልያሉ። ጥያቄ አለ፣ ችግር አለ። መካንነት አለ። ውጭ በኩል የሚያዩ ሰዎች ይስቁባቸዋል። ነገር ግን ይጸልያል። አሜን አሜን አሜን። እንደ ሃና ቸርች ይመጣሉ። ቤተ መቅደስ ይመጣሉ። ጥያቄ አለ። አዋል ግን ይጸልያሉ። አልገባም። አንድ ሰው አሜን ይባል። ሰዎች መካን ናቸው። ከእኔ ናቸው። ኢየሱስ ያድናል። ጥያቄ አለ። ይጸልያሉ። መካን ናቸው። ይጸልያሉ። ማጠኑ አልተከፈተም። ይጸልያል። ልጅ የለውም። ይጸልያል። እየጸለየ ቀን መላክ ነው መጣ። አንድ ሰው በጌታ እዛ አካባቢ አሜን በል አሜን። እየጸለየ እየጸለየ እየጸለየ ዘካርያስ ሆይ እያለ መጣ። አሜን ጸሎቴ ምን ሆኗል ተሰማ። ሁለት እጅን ከፍ አድርግ። ትጸልያላችሁ ትጸልያላችሁ፣ ከሰማይ መላክ ይወርድላችኋል። እግዚአብሔር ጸሎታችሁን ይሰማል። ግን ምን ያደርጋል? ይጸልያል። ባጠገቡ ያለው ሰው ቤት ሄደ በለው በለው ጥሩ ወደ እግዚአብሔር ወደ እኔ ጡ አሜን። አንተ የማታውቀውን ታላቅና ኃይለኛ ነገር አስበህ፣ ያ ማለት አሮጊት ትወልዳለች እያለህ ነው። ይጸልይ ነበር መካንነት እያለህ፣ ባጠገብ ያለ ሰው አይዞ፣ ችግር እያለህ ጸልይ በለው። በጌታ አውሩ፣ አውሩ። ችግር እያለህ ጸልይ በለው። መከራ እያለህ ጸልይ በለው። ይሰማል። አንድ ቀን በለው ሰውየው መጠሪያው እንድቀየር። መካን ነው የሚል መጠሪያው እንድቀየር። ልጅ አልነበራቸውም የሚል መጠሪያው እንድቀየር። ሁለተኛ ምን ያደርጋል? ይጸልያል። ቶበስ አንተ ቀን ተምራል ኢየሱስ ጌታ ምን ያደርጋል? ይጸልያል። ሶስተኛ ነገር ስሙ ሶስተኛ ነገር በሚቀያየር ፍቅር አላቸው በዘካርያስ እና በኤልሳቤጥ መካከል በሁኔታ በመካንነት ልጅ በማጣት ውስጥ የማይለዋወጥ የማይቀያየር ምን አላችሁ? ፍቅር አላችሁ። ላብ ሴቲቱን ልጅ አልወለደችም እስከ እርጅናዋ ድረስ ለዘካርያስ ልጅ አልወለደችም። ዘካርያስ ግን አይ ላቭ ዩ ልጅ እወድሻለሁ ይላል። እሷም እወድሃለሁ ትላለች። ቤት መቶ አንቺ ማትወልጂ አይ ንገረው ወድሃለሁ በለው፣ የኔና ያንተ ፍቅር በለው በክርስቶስ ተጀምሯል በሁኔታ ይለዋወጥም፣ በለው። በቤተ ክርስቲያን ውስጥ ፍቅር ያስፈልጋል። በመሪ ውስጥ ፍቅር ያስፈልጋል። በገንዘብ የሚገኝ ፍቅር በገንዘብ ይጠፋል። በእንጀራ የሚገኝ ፍቅር እንጀራ ሲያልቅ ይጠፋል። ሲኖር የጀመረ ፍቅር ሲያጣ ምን ይሆናል? ይጠፋል። የእነዚህ ሰዎች ፍቅር አንድነታቸው በሁኔታ የሚለዋወጥ አይደለም። ባልና እሽ ያገባችው ሴቶችም አንሺ፣ ሌላ ባልኮ የለም አንሺ፣ ማቅ ኢየሱስ ጌታ አንሺ፣ ድል እየሞከርሽ ነው። ከፍ አድርግ። የለም ያገባችሁ ከፍ አድርጉ። ባለቴዳሮች ኢየሱስ ጌታ። አንተ ተባርካል። ይሄ ቤተ ክርስቲያንም ተባርካል። ለአጤ መንፈስ ተገልብጧል። ኢየሱስ ጌታ። የእግዚአብሔር ሰው እኔም 2018 ሂዳር 28 ላገባ ነው። ኢየሱስ ጌታ። አይሮ መጋን አይሮ ጸሎታችሁ ይሰማል። ወይከንጋ ጸሎቴ ይሰማል በለው፣ ደግሞ ጸሎቴ ይሰማል በለው። ኢየሱስ ያድናል። እና እግዚአብሔር የትናንትና መጠሪያ እንዲቀየርላችሁ ሶስት ነገር ከእኛ ይፈልጋል። አንደኛ በእግዚአብሔር ፊት አገልግሉ፣ ሁለተኛ ጸልዩ፣ ሶስተኛ ደግሞ በሁኔታ የሚለዋወጥ ፍቅር ሳይሆን አሜን። በትክክለኛው ፍቅር ተመላለሱ። በክርስቶስ ፍቅር ምን አድርጉ? ተመላለሱ በክርስቶስ ፍቅር። ቤታችሁ ላይ የክርስቶስ ፍቅር ካለ፣ ባልና ምስት ሆናችሁ የክርስቶስ ፍቅር ካለ ሻሻ በልቴ ሃታ ጠጥተ ውድ ይካልሽ አቤት እላለች። እውነቴን እኮ ነው። ፍቅር ካለለ ቁርጣ ጉርሰ ውድ ብትል አራ ትላለች። አሰማ ዋናው ፍቅር ነው። በቤተ ክርስቲያንም በመሪ በአገልጋይ ዋታ በር ቦታ በእውነተኛ የተመሰረተ ክርስቶስ ፍቅር ባጠግብ ያለው ሰው ወዳለው በል፣ ችግር የለውም እኮ አፈቅራለሁ አላልክም። ዝም ብለህ በል እንጂ ወዳለው በል፣ ምን ችግር አለ? ለክርስቶስ ፍቅር ወዳለው በል። ደካማ ጎንኝ አይቼ አልለዋወጥም በለው። ኢየሱስ ያድናል። እናንተ እነሱን ሶስቱን ነገር በእግዚአብሔር ፊት የምታገለግሉ ከሆነ፣ ሁለተኛ የምትጸልዩ ከሆነ፣ ሶስተኛ በፍቅር የምትመላለሱ ከሆነ ምን ይሆናል? በዘካርያስ በዘካሪያስ ህይወት ነገር ሆነላችሁ። እጆቻችሁን ከፍ አድርጉ። እግዚአብሔር ዛሬ በዚህ ማለት አስር ነገር ያሸክማል። ምን ያደርጋል ካላችሁ አንደኛ ልባርክ እንከ ሁለት እጅህን አምጣህ ደስታ በጓዳ ቴድላ በሳሎን ደስታ ከሆና ቴድላ ከፊት በኋላ ያጅባል ከዚህ በኋላ ትታጀባለህ። አዳ ሃሌሉያ። እግዚአብሔር የሚጸልዩ ሰዎችን የሚያገለግሉ ሰዎችን በፍቅር የሚመላልሱ ሰዎችን ደስታና ቴድላ

ደንታ ከፍ አድርግ። ሰዎች የሚያውቁት ነቀፈታ፣ ጎረቤት የሚያውቀው ነቀፈታ፣ አንተ ራሴ እርግጠኛ ሆነ የምታውቀው ነቀፈታ ዛሬ ተሰበረ፣ ከጫንቃችሁ ላይ ተሰበረ። አንድ ሰው ነቀፌታ ይወገዳል ጸልይ አገልግል በፍቅር ተመላለስ ነቀፌታ ምን ይሆናል ይወገዳል አምስተኛ ነገሪ ይወለዳል አንድ ሰው አለ የተዘጋ ያንተ ነገር የተዘጋ የስራ በር የተዘጋ የአገልግሎት በር ይከፈታል ያንተ ጉዳይ ይወለዳል ከሰባይ ድምክ ሎሳማ ካሻ ባራዲያ ረካባ ሶፓ ራዲያ ይወለዳ ይወለዳ እንካ። ስድስተኛ ስድስተኛውን እንካ። ጎረቤትና ዘመድ አራኒ ሰው ጮኹ አሜን። ጎረቤትና ዘመዶች ያንተን ደስታ ሊካፈሉ ይመጣል። አበርተቀብጦ ሀሺሁ ትባላለህ። አንዳንዶች ልጅ አግኝታችሁ፣ አንዳንዶች ትዳር አግኝታችሁ፣ አንዳንዶች አድራሻችሁ ተቀይሮ ኮንግራት ትባላለህ። ቆመ ቆመ ቆመ አሹጆ የሚባል ነገር ይሆናል በጣም

እንደዚህ ነው የሚሆነው። ሰባተኛ ከወገኖቻችሁ ማንም ባልተጠራው ስም ት